የክረምቱ የተጫዋቾች የዝውውር መስኮት የፊታችን እሁድ ተከፍቶ ለአርባ ቀናት የሚቆይ ይሆናል። በዝውውር መስኮቱ የአጥቂ ተጫዋቾች ጉዳይ ዋነኛ ማጠንጠኛ እንደሚሆንም ይጠበቃል። የፕሪምየር ሊግ ተሳታፊዎቹ አርሰናል፣ ቼልሲ፣ ሊቨርፑል እና ማንቸስተር ዩናይትድ አጥቂ ፍለጋ ወደ ገበያ መውጣታቸውም አይቀሬ ነው። ገና ከወዲሁ በርካታ የፊት መስመር ተጫዋቾች የፕሪምየር ሊጉ ኃያላንን ጨምሮ ከታላላቆቹ የአውሮፓ ክለቦች ጋር ስማቸው እየተያዘም ይገኛል። የዝውውር መስኮቱ አበይት የትኩረት ማዕከል ይሆናሉ ተብሎ የተለዩ አጥቂዎችም አሉ። ከእነዚህ ቀዳሚው ደግሞ ቪክቶር ዮከሬሽ ነው። የ26 ዓመቱ የስፖርቲንግ ሊዝበን አጥቂ በአርሰናልና ማንቸስተር ዩናይትድ በጥብቅ ይፈለጋል። ስዊድናዊ ተጫዋች በ2023 ከኮቨንትሪ ሲቲ ስፖርቲንግ ሊዝበንን ከተቀላቀለ በኋላ ግብ ማምረቱን ተያይዞታል። በዚሁ ውድድር ዓመትም በ52 ጨዋታዎች 54 ግቦችን ማስቆጠር ችሏል። ጉልበተኛ፣ ፈጣንና ሁነኛ ጨራሽ ስለመሆኑም ተመስክሮለታል። ከዚህ አንጻር በታላላቆቹ ክለቦች በጥብቅ መፈለጉ አያስደንቅም። ምናልባትም ትልቁ ጥያቄ በፖርቱጋል የደመቀው ዮከሬሽ ስኬቱን በፈታኙ የእንግሊዝ ፕሪምየር ሊግ መድገም ይችላል ወይ የሚለው ይሆናል። አጥቂው ወደ እንግሊዝ ክለቦች የሚያደርገው ዝውውር ከተሳካም ከ60 እስከ 70 ሚሊዮን ፓውንድ እንደሚከፈልበት ይጠበቃል። ሌላኛው የዝውውር ገበያው የትኩረት ማዕከል ደግሞ ቤንጃሚን ሼሽኮ እንደሚሆን ይጠበቃል። የ21 ዓመቱ ላይ የሚገኘው የአርቢ ላይፕዚግ አጥቂ ቼልሲና አርሰናል ዓይን ከጣሉበት ሰነባብተዋል። ቁመተመልሎ አጥቂ በአየር ላይ ኳስ እጅግ ውጤታማ ነው። ፍጥነቱና በሁለቱም እግሮቹ ግብ በማስቆጠር የተካነ መሆኑም ፈላጊዎቹ እንዲበዙ አድርጓል። በዚህ ዓመትም 45 ጨዋታዎችን አድርጎ 21 ጎሎችን አስቆጥሯል። ስሎቬኒያዊውን ውጤታማ አጥቂ አርሰናል ባለፈው ዓመትም ለማስፈረም ሽቶ ሳይሳካለት መቅረቱም ይታወሳል። ዝውሩ በዚህ ዓመት የሚሳካ ከሆነም 70 ሚሊዮን ፓውንድ እንደሚከፈልበት ይጠበቃል። ማቲያስ ኩኛም በዝውር መስኮቱ የሚጠበቅ ሌላኛው ተጫዋች ነው። በወልቨርሃምፕተን በግሉ ጥሩ ዓመትን ያሳለፈው ኩኛ 36 ጨዋታዎችን አድርጎ 17 ጎሎችን በስሙ አስመዝግቧል። የ26 ዓመቱ ብራዚላዊ ካስቆጠራቸው ጎሎች በተጨማሪ የግብ ዕድሎችን በመፍጠር ና ጨዋታን በማቀጣጠልም ትልቅ ድርሻ ነበረው። ተጫዋቹ በማንቸስተር ዩናይትድ በጥብቅ የሚፈለግ ሲሆን ሁለቱ ክለቦች በዝውውሩ ሂሳብ ላይ መስማማታቸውም እየተገለጸ ይገኛል። ማንቸስተር ዩናይትድ ከተጫዋቹ ጋር በግል ጉዳዮች ላይ ከተስማማ ዝውውሩ ባጠረ ጊዜ እንደሚጠናቀቅም ይጠበቃል። የኒውካስትል ዩናይትዱ አሌክሳንደር አይዛክም በገበያው ስሙ ተደጋግሞ ሊነሳ የሚችለው ተጫዋች ነው። አርሰናልና ሊቨርፑልም የ25 ዓመቱን አጥቂ ለማስፈረም ቋምጠዋል። በእርግጥ ኒውካስትል ዩናይትድ የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ እድሉን ማረጋገጡን ተከትሎ ተጫዋቹ በሴንት ጄምስ ፓርክ የመቆየት እድልም አለው። ያም ሆኑ በውድር ዓመቱ 27 ጎሎችን ያስቆጠረውን አጥቂ አርሰናልና ሊቨርፑልን ጨምሮ ታላላቆቹ ክለቦች ከ100 ሚሊዮን ፓውንድ በላይ መድበው እድላቸውን መሞከራቸው አይቀሬ ነው።